አሰላሙ አሌይኩም አረህማቱላ በረካቱሁ። ድ ቤተሰቦች እንደምናላችሁልኝ ሁላችሁም በያላችሁበት ሰላማችሁ በዝዝትበልኝ። በዛሬው ፕሮግራሚ ይዤላችሁ የቀረብኩት ምግቢያ ላይ እንደሰማችሁት እጅግ በጣም የአለም ሙስሊሞችን ያነጋገረው ሊቢያዊ ሀጃጅ ሶን ጉዳይ እናያለን። ሌሎች የዙል ሂጃ አስር ቀናቶችን በተመለከተ ከረመዳን አሽረል አዋኪር አስር ቀናቶች እንደሚበልጡና ከአመቱ ቀናቶች እንደሚበልጡ ኡስታዞች የተናገሩበትን እሱን ይዤ ቀርብ ያለውኝ። መጨረሻ ላይ ደግሞ አንድ በሀጅ ላይ የተከሰተ እጅግ አስገራሚ ክስተት እሱም አለ፣ እሱን እንከታተላለን። ላይክ ና ሼር እያደረጋችሁ ቪዲዮውን ተከታተሉት። በቀጥታ ወደ ቪዲዮ ወላሂ እኔ እሄዳለሁ። የአላህን ቤት መዘየሪያ አይቀርም፣ ሐጅ ማድረግ በፍጹም አይቀርም። አልሄድም ብሎ ኤርፖርት ላይ ተቀመጡ። የቴክኒክ ችግር ተፈጠረ ተብሎ ፕሌኑ ተመልሶ ይመጣል። ፕሌኑ መጦ እዛው ኤርፖርት ላይ ያርፋል። ከተመለስ ይቀር ፊክስ እስከሚደረግ ድረስ ቴክኒካል ችግሩ እስከሚፈታ ድረስ እባክህ ክፈትላቸውና እኚህ ሰውን ይሳፈሩ ተብሎ ተጠየቀ። ካፕቴኑ ካፕቴኑ በፍጹም የመጣ ነው ቴክኒካል ችግር ለመፍታት ነው ያን ፈተን እንሄዳለን። የሚወርድም መንገደኛ አይኖርም የሚወጣ ወይም ደግሞ የሚሳፈርም አይኖርም ብሎ አቋም ይወስዳል። ይህ ሰው አሁንም ያዝናሉ። አውሮፕላኑ ተስተካከለ፣ አሁንም መብረር ጀመረ። ለሁለተኛ ጊዜ ድጋሜ እንዲመለስ ተገደደ። ሱብሓነላህ! ለሁለተኛ ጊዜ ፕሌኑ ተመልሶ እዛው ኤርፖርት ላይ እንዲያርፍ ተገደደ። ስቲል የቴክኒክ ችግር ነበረበት። ይህኔ ካፕቴኑ ወላሂ እኚህን ሰው ሳሊዝ ወደ መካ መብረር አልችልም ማለት አምጡልኝ አለ። በክብር እንዲገቡ ተደረገ። ፕሌኑ በሰላም መካ ደረሰ። እዛ ደርሰውም ቪዲዮ ቀርጾ አስተላልፈዋል። ር ሌ ማዩዕጅዙ ሱብሓናላህ። በጣም አጃይብ የሚገርም ክስተት ነው። ይህ ሰውዬ እንግዲህ ያው እንደሰማቸው ስንት ጊዜ አስቀሩት፣ መልሶ ግን አውሮፕላኑ እየተመላለሰ የአላህ ቀደር ስለሆነ ስለወሰነው፣ እዛ ቦታ ደርሶ ሰውየው ሀጅ ማድረግ እንዳለበት ስለወሰነው በየትኛው ሚንስ ይዞት ይሄዳል ና በዛ ሚንስ ሂዷል። ነገር ግን ሰውየው ከአውሮፕላን ወደ አውሮፕላን እንዳይገባ የተደረገበት አንድ ምክንያት አለ። የሚያጅባችሁ ነገር እሱ ነው። እና ያ ምክንያት ምንድነው የሚለውን አንድ ወንድማችን በደንብ ሰፋ አድርጎ አቅርቦታል። እስኪ እሱን እንከታተል። ተቀረጥ ቢጋጋጥም ሊያስቆመኝ ያልቻለ የሚያለው እንግዲህ ይሄ ጀለስ ነው። ከሁለት ቀን በፊት አፕን ያደረገ ነገር ነው። በጣም ዓለም ላይ መነጋገሪያ ከሆኑ ነገሮች ውስጥ አንዱ ነው። ኢስላሚክ ወርልድ ላይ ምን መሰላችሁ አፕን ያደረገው ይሄ ሰውዬ ሊቢያዊ ነውና አሚር አልማህዲ መንሱር አልቀዛፊ ይባላል ስሙ። ፋሚሊ ኔሙ አልቀዛፊ ነው። አልቀዛፊ which is ሙአመር አልቀዛፊ ታቁታላችሁ፣ ያ ሊቢያው መሪ የነበረው ወይም በእንግሊዝኛ ወር በእኛ ስንጠራው ሙአመር ጋዳፊ እንደምንለው ማለት ነው። አልቀዛፊ በእንግሊዝኛ ጻፉ ጊዜ ጋዳፊ ተደርጎ ይጻፋልና ፋሚሊ ኔሙ ያ ነው። ማዕመር አልቀዛፊ ስልጣን ላይ በነበረ ሰዓት በተነሱ አመጾች እንግዲህ አመጽ ምናምን ተገጣጥሎ ከስልጣን መውረዱን ታውቃላችሁና፣ አዲስ አዲስ የመጡት ኦቶሪቲዎች ከዛ በኋላ ያሉት የቀዛፊ ፋሚሊዎች የማዕመር አልቀዛፊ ፋሚሊዎች ወንትድ ስለነበሩ የሚፈለጉ ስለነበረ ስማቸው ሴኩሪቲ ቼክ ውስጥ ገብቷል። ስለዚህ ኤኒ ታይም ኤርፖርት ስትመጣ ስምህ ላይ አልቀዛፊ የሚል ነገር ካለ እንተ ፍላግ ያደርጋል፣ ላይ ሴኩሪቲ ያበራል። ቼክ መደረግ አለብህ። ሌላ ጣጣ ያመጣባል፣ ሌላ ፍተሻ፣ ሌላ ምናምን፣ ሌላ ይጣራ። ማን ነው ገሌ ነው ምንድነው? ወንትድ ሰው ነው ወይ ምናምን፣ ብዙ ጣጣ አለው። ጀለስ እንግዲህ ሀጅዋን ልታደርግ ለታደርግ ፕሮሰሷን ጨርሳናል። አጥላጥብላ ስትመጣ ማለት ነው፣ ፕሌዱ ኤርፖርት ስላጥላጥሉ ሲመጣ ከእሱ ጋር አብሮ ቡክ ያደረጉ ሰዎች ሴኩሪቲ ቼካቸውን እያለፈው ወደ ፕሌን ሲገቡ፣ የእሱ ግን እንደነገርኳቸው የመጨረሻው ስሙ አልቀዛፊ ስላለበት ፍላግ አደረገ። ኧረ ያንተ መጣራት አለበት አይሆንም ብሎ ያስቀሩታል ማለት ነው። ያስቀሩትና እሱ ደግሞ ኡኡ ይላል። አረኔ ሀጅ ልሄድበት ምናምን ብሎ ኡኡ ቢልም ሴኩሪቲዎቹ በተአምር አይሆንም ይሆንም። አልቀዛፊ የሚል ነገር አብርቷል። ሶ ማነህ ምንድነህ? የቀዛፊ ፋሚሊ ነህ ወይ ምንድነህ ወይ የምትፈለግ ሰው ነህ ወይ በፊቱ የሊቢያ መንግስት ላይ በነበሩ በደሎች ላይ እጅህ አለበት ወይ ምናልባት የሚለው መጣራ ስላለበት አይሆንም ተብሎ እንዲቀር ይደረጋል ማለት ነው። በዚህ ምክንያት እንግዲህ የፕሌኑ ፓይለት ደግሞ ስኬጁል መጠበቅ አለብኝ፣ የሴኩሪቲ ችግር ካለ እኔ ምንም ኃላፊነት ልወስድ አልችልም፣ ሶ አይ ሃቭ ቱ ጎ በሚል የሌሎችን ተሳፋሪዎች ጭኖ ይሄዳል ማለት ነው። በዚህ መንሱር አልቀዛፊ የመጨረሻ ተናዶ ወደ ሐጅ እንጂ ወዴትም አልሄድም፣ ከዚህ አሁን ካለሁበት ኤርፖርት ወደ ሐጅ አቅጣጫ እንጂ ወዴትም አልሄድም ብሎ እዛ ይቀመጣል አልንቀሳቀስም ብሎ በኋላ፣ ይህ ፕሌን ተነስቶ ከሄደ በኋላ ከኮተሱ ደቂቃዎች በኋላ የቴክኒክ ችግር ያጋጠመውና ፕሌኑ ተመልሶ መጥቶ እዛው ኤርፖርት ያርፋል። ይሄንንም ሲሰማ አሁንም መንሱር አልቀዳፊ ተነስቶ አረ ካሊድ ምናምን ብሎ ግርግር ቢያነሳም በታምራ አይሆንም፣ ያንተ ጉዳይ ሌላ ነው፣ እንደገና ይመልሱታል ማለት ነው። ፕሌኑ መጥቶ አርፎ ተጠግኖ ምን ተብሎ መልሶ እንደገና ለከዚ የነበረበት ቴክኒካል ኢሹ ተፈቶ መልሶ እንደገና ፍላይት ሲያደርግ ሌላ ደሞ በደቂቃ ውስጥ ሌላ ደግሞ ቴክኒካል ኢሹ አጋጠመውና አሁንም ዞሮ ተመለሰ። አሁን ግን ሲመለስ እዛ ፓይለቱ ዘመን ድራ አይሮፕላን አይሮፕላን ውስጥ የነበሩ ተሳፋሪዎችም ሆኑ የአይሮፕላኑ ካፒቴኖች በአላህ እንምላለን መንሱር አልቀዳፊን ካልጫንን አንንቀሳቀስም ከዚያ አሉ። የእሱ ግፍ ነው እንደዚህ እያደረገን ያለው አንንቀሳቀስም ብለው ገገሙ ማለት ነው። በዚህ ምክንያት የሴኩሪቲ ጉዳዩ በአስቸኳይ በአስቸኳይ እንዲፈታለት ተደርጎ ያው ለጉል ቀናት ምናም ለጉል አላ ሁሉ የሚችል ጉዳይ በአስቸኳይ እንዲፈታ ተደርጎ መንሱር አልቀዳፊ ወዲያው በዛ በዛ አይሮፕላን ተጭኖ በሰላም ምንም አይነት ኮሽ ሳይል እሱ ከገባ በኋላ ምንም አይነት ኮሽ ሳይል በሰላም ያ ኤሮፕሌን ሳውዲ ሊያርፍ ይችላል ማለት ነው። ሳውዲም ሲደርስ የሚገርም አቀባበል ተደርጎለታል። ጥላውት ሄዱት። ካፒቴኖችም ከሱ ጋር በጣም ብዙ ፎቶዎች ተነስተዋል። ሴሌብሪቲ ሆኗል። ጀለስ እና ምን አለ እሱ ሐጅ ተጽፎልኝ ነበር። ሐጅ መሄድ ፈልጌ ነበር ግን ማንም እኔን ሊያስቀረኝ እንትን ቢል የአላህ ሱብሐነ ወተዓላ ውሳኔ ሊያስቆም አልቻለም። ሳውዲ ብሏልና። ስለዚህ ከዚህ አላህ ሱብሐነ ወተዓላ የወሰነልን ነገር የጻፈልን ነገር ማንንም ማንንም ቢተባበር ሊያቆመው እንደማይችል ረሱሉላህ ሰለላሁ ዐለይሂ ወሰለም ምን አሉ በሐዲሳቸው ሲናገሩ ዓለም በሙሉ ተሰብስቦ ሊጠቅምህ ቢሞክር አላህ በጻፈልህ እንጂ ሌላ ምንም ሊያደርግልህ አይችልም፣ ይጠቅምህ አይችልም። ዓለም ተሰብስቦ ደግሞ ሊጎዳህም ቢሞክር አላህ በጻፈልህ እንጂ ሊጎዳህ አይችልም እንዳሉ ረሱል ሰለም። የሊቢያ መንግስት ሴኩሪቲ፣ ምን ምን ሁሉ ተሰብስቦ ይህን ሰው አንድ ግለሰብ ከሐጅ ለማስቀረት ቢሞክርም አላህ ሱብሓነሁ ወተዓላ ግን ሐጅ ጽፎለት ስለነበረ ሊያውም በክብርና በጭብጨባ በከባድ አቀባበል ሐጅ ሊሄድ ችሏል ማለት ነው። መንሱር አልቀዛፊ ይመችሽ ወሚን አልአጃኢብ እነኚህ አስር

እንቅልፋቸውን ትተው ሌሊቶችን ሀይ ያደርጉ ስለነበረ፣ እንደዚሁም ደግሞ ምልክኛ ማን ነው? በዚህ የአስርቱ ቀናቶች በአስሩ ሌሊቶች ላይ ሌለት ልቀድር ስላለህ ነው። ወዙልሂጃ ደግሞ ቀኑን ደግሞ ስንመለከት በነኚህ ውስጥ ምን አለ? አያሙ ልሐጅ የሚጀመረው በነዚህ ውስጥ ነው። የውመ ዓረፋ ያለው በነኚህ ውስጥ ነው። የውሙ ተርዊያም እነህ ናም የሐጅ ስነ ስርዓት የሚጀመርበት በዚህ ነው ብለዋሉ። በተጨማሪም ደግሞ አላህ ዘንድ ተወዳጅ የሆነው ቀን አሕለል ኢጥላቅ ከሁሉም ዱንያ ላይ ከሚገኙ ቀናቶች ከሁሉም በላጭ የሆነው ቀን በእነኚህ አሰሩ ቀናቶች በቀኑ ክፍለ ጊዜ ነው ያለው። እሱም ደግሞ የሙን ናሀር ነው ብለዋሉ። አላህ ስብሀነ ወተዓላ መልካም ስራን ለመስራት በእነኚህ አስር ቀናቶች ይወፍቀን። ወቢላሂ ተውፊቅ

በጣም ደስ ይላል። አልሐምዱሊላህ ረመዳን የመጨረሻዎቹ አስር ቀናቶች ምን አይነት ቀናቶች እንደሆኑ ምን አይነት ትሩፋት እንዳላቸው ታውቃላችሁ። አሁን ደግሞ የዙል ህጅ አስር ቀናቶች ከዛ እንደሚበልጡ ነው ኡስታዝ በደንብ ትንታኔ የሰጡበት። አላህ ወፍቆን ለኸይር ስራ የቆማቸው ወንድም እህቶች፣ በዱአን ረሳሳ ነው ምለው። አንድ ወንድማችን ኡስታዝ ማሚ እሱ ደግሞ ስለነዚህ ቀናቶች በድጋሚ የሚለው ነገር አለ። ቀናቶቹ እጅግ የተከበሩ ቀናቶች ናቸውና

ገንዘቡንም ህይወቱም እዚያ የቀረሰው በአላህ መንገድ ላይ ለመታገል ወጥቶ ህይወቱም ሳይመለስ ገንዘቡም ሳይመለስ የቀረሰው ብቻ ነው። በእነዚህ አስር ቀናቶች ውስጥ ያለውን አጅር ሊመጥን የሚሰራ መስራት የሚችለው ዓለይሂ ሰላቱ ወሰላም ስተዝማሚ ጀዛኩሙላህ ኸይር በጣም ደስ የሚል ነገር ነው የነገረን። ከአመቱ ቀናቶች ውስጥ በላጭ ቀናቶች ከጅሃድም ጋር አወዳድሮ ጅሃድ ከመውጣት ጋር ራሱ የበለጠ እንደሆነ ጅሀድ ወጥቶ በዛው ህይወቱም ገንዘቡም በዛው የቀረ ሲቀር ጅሃድ ራሱ ይወጣ እንደማይበልጣቸው ነው። በእነዚህ ቀናቶች የሚሰሩ ስራዎችና በጣም ለመልካም ነገር ክፍት የሆነ ቀናት ነው። አላህ በመልካም ነገር ያግራልን። ቀጥዬ አንድ ሀጅ ላይ የተከሰተ ክስተት አለ። እሱን ክስተት እስኪ ዘንድሮ ምን አይነት ነገር ሊፈጠር ይችላል የሚለው እንድናስብ በጣም አዲስ ነገር የተፈጠረ ነገር ነበረ እና እሱን ነገር እስኪ ላሳያችሁ። ላይክ እና ሼር ማድረጋችሁ እንዳትረሱ ከሰሞኑ ከሳውዲ ብዙዎችን ያስደነገጠ ነገር እየታየ ይገኛል። ይህም ደግሞ በተከበረው በአላህ ቤት በሆነው በሃረም ነው እና ተመልከቱ እስኪ እዚህ ጋር የምትመለከቷት ሴት ማለት ነው ትራንስጀንደር ናት። ያ ማለት ጾታዋን በፍላገቷ የቀየረች እናም እንደምትመለከቱት ማለት ነው የወንድ ልብስ ለብሳ ኡምራ ስታረግ ታይታ አሁን ላይ ብዙዎች እየተነጋገሩበት ይገኛሉ። ይህ ትክክለኛ ፎቶዋ ሲሆን፣ እዚህ ጋር ደግሞ ዑምራ እያደረገች ራሷን እየቀረጸች ትገኛለች ማለት ነው። አሁን ላይ ይህ ከወጣ በኋላ የሳውዲ መንግስትን እየኮነኑ ነው ይገኛሉ። ምክንያቱም ሳውዲ ይህ እስከሚሆን ምን እየጠበቀች ነው የሚል ብዙዎችን ተቃውሟቸውን እያሰሙ ይገኛሉ። እስኪ ቪዲዮን በትንሹ ተመልከቱት። የፕላስ ምልክቱን መጫናችሁን አትርሱ።